ክብሮታይ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም፣ የብልጽግናው መንግስት ድምፃቸውን ያሰሙ ሐኪሞችን አሰረም። በሀገሪቱ የተለያዩ አካባቢዎች የሕክምና ባለሙያዎች ጥያቄዎቻቸውን ማቅረባቸውንም ቀጥሏል። ቀዳሚው መረጃችን ይሆናል። ይህ በእንዲህ እንዳለ ባለስልጣናት በተቃውሞ ዙሪያ አስቸኳይ ስብሰባ ጠርተዋል አልተባለም። ተቃውሞ ከህክምና ባለሙያዎች ወደ ሌሎች ዘርፎች ሊዛመት ይችላል የሚል ስጋት በብልጽግናው ባለስልጣናት ዘንድ አድሯል ሲሉም ፖለቲከኛው ተናግሯል። ትሳሙታላችሁ የአማራ ክልልን 90 በመቶ በመቆጣጠር ለክልሉ መንግስት አስረክበናል ሲል የብልጽግናው መንግስት ገለጸም። የክልሉ ርዕሰ መስተዳደር ወደ ጎንደር ሲጓዙ ከንቲባው ደግሞ በጎንደር አፍርባታለሁ ብለዋል። አገዛዙ በጎጃም በሰርገኞች ላይ ጥቃት ከፍቶ ሰዎች መገደላቸውም ተሰምቷል። እነዚህን መረጃዎችንም በዝርዝር እንመለከታለን። በትግራይ ክልል መሰረታዊ ለውጥ እንዲኖር ተጠይቋል። የክልሉ መንግስት እርዳታ የሚፈልጉ ዜጎች አሃዝ 24 ሚሊዮን ነው ብሏል። ተፈናቃዮች በረሃብ እና በመድኃኒት እጦት እየሞቱ ስለመሆኑም ተገልጿል። ተጨማሪ አለን። ከአስቸኳይ ጊዜዋጁ በኋላም የጅምላ ስርዓቱ ቀጥሏል ላለ መንግስታዊ ተቋም መንግስት ግጭትን ለማስወገድ ሁነኛ መፍትሄን አልወሰደም ሲልም አሳውቋል። ሌላኛው መረጃችን ነው። የህንድና ፓኪስታን የአየር ላይ ጥቃቶች የዓለም መነጋገሪያ ሆኗል። ፓኪስታን በህንድ የአየር ጥቃት 26 ሰዎች ተገደሉ ስትል አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁ ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት ድምፃቸውን ያሰሙ ሐኪሞችን አሰረም። በሀገሪቱ የተለያዩ አካባቢዎች የህክምና ባለሙያዎች ጥያቄዎቻቸውን ማቅረባቸውንም ቀጥሏል። በእርግጥ እነዚህ የህክምና ባለሙያዎች ጥያቄዎቻቸውን ለብልጽግናው መንግስት ፊት ለፊት ማቅረብ የጀመሩት ገና ከስድስት ዓመታት በፊት ጀምሮ ነበር። ጠቅላይ ሚኒስትሩን በተገኙበት የቀረበው ጥያቄም ልብ እያከምን ልባችን ተሰበረም፣ ሲበቃ ይበቃል የሚል ነበር። እኛ የተሰበረን ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆየ። ስለዚህ ኢናፍ ሳምታይምስ፣ ኢትስ ጉድ ኢናፍ ኢዝ ኢናፍ። በጣም ኢትስ ኢዚ ቱ ሊቭ ደ ካንትሪ፣ ግን ያ መፍትሄ አይደለም። እኔ ሀገሬን ጥዬ መጣል አልፈልግም። ሀገሬን፣ ህዝቤን ማገልገል እፈልጋለሁ፣ ግን ዶንት ፑሽ አስ። እንዲህ ይላሉ የሀገሪቱ ባለሙያዎች። የብልጽግናው መሪ ምላሽ ደግሞ እንዲህ የሚል ነበርም፣ ሀገሩን ትተን እንወጣለን እያላችሁ አታስፈራሩን፣ እኔም እኮ ኮምፒውተር ተምሬያለሁ ከሀገር ወጥቼ መስራት እችላለሁ፣ ያ ባይሆን እንኳን ኡበር ታክሲ ውጭ ሀገር እየሰሩ መኖር ይቻላል፣ የሚል እንደነበር የሚዘነጋ አይሆንም። ዶን ፑሽ አስ ዴር ኢዝ ኤ ሎት ኦፍ ኦፖርቹኒቲ አውት ዜር ያልሻት፣ ያው በስሜት ውስጥ ስለሆነ ትቸዋለሁ ግን ኦፖ ርቹኒቲ ወርክስ ፎር ሚ ቱ ለአንቺ ብቻ አይደለም፣ እኔም ይሰራል። እኔ ሞ ለ ሁላችንም ሀገር ይቀድማል ብለን ነው እንጂ ዜ ያለ ነው መሄጃ ስላጣን አይደለም። ለእናንተ ብቻ የሚሰራ ነገር አይደለም፣ ወይም ስራው የተሻለ ክፍያ ስላለው ስለሚያጓጓም አይደለም። ለሁላችንም ኢኳል የሚሰራ እንጂ ሀኪሞች የተማራቸው የምትፈለጉ በኮምፒውተር የተማርን ሰዎች የማን ማንፈለግ ከመሰላፊው ተሳስታቸዋል። እንደዛ አይደለም። ሰው ከወጣ በኋላ ኡበርም መንዳት ይችላል ችግር የለውም። በእርግጥ ጠቅላይ ሚኒስትሩ የኔ ደሞዝ ትንሽ ናት ለሀገር ብዬ እንጂ ካሉበት ከዛ መድረክ በኋላ እነንጦጦ የተሰሩበት ቢሊዮን ዶላር ይወራረድ ሲባሉ ራሴ ያመጣሁትን ገንዘብ የማትጠይቁኝም ወደ ማለት ተሸጋግሯል። ታክሲም ነድቶ መኖር ይቻላል ካሉበት ከዛ መድረክ በኋላ ወደ 15 ቢሊዮን ዶላር የሚጠጋ ገንዘብ አውጥተው ቤተ መንግስታቸውን እየገነቡ ናቸው። በሙያዬ በኮምፒውተር ሰርች ኖራለሁ ካሉ ከዛ መድረክ በኋላ 10 ቢሊዮን አውጥቼ እየተዋጋው ቀጥላለሁ የሚሉባቸው ዓመታትንም አሳል አሳልፏል የሀገሪቱ የህክምና ባለሙያዎች ግን ከስድስት ዓመታት በፊት የነበረው ኑሮ በብዙ ጥፎች ተወዱም እነሱ ገቢ ግን ባለበት ቆሞ አደባባይ ከሰሞኑ አስወጥቷቸዋል ያስቀመጡት ቀነገደብ ሊጠናቀቅ ስድስት ቀናት ብቻ እንደቀረ የሚገልጹት የህክምና ባለሙያዎች በተለያዩ ከተሞች የህክምና ማዕከላት ሰልፎችን እያደረጉም ናቸው ከአዲስ አበባ እስከ ጎንደር ከጅማ እስከ ሐዋሳ ከውቅሮ እስከ አጋሮ ከደባርቅ እስከ ዲላ ይህ የሀኪሞች ጥያቄ ከተሰማባቸው አካባቢዎች መካከል የሚጠቀሱም ናቸው ናቸው። ይህንን ድምፃቸውን እያሰሙ በሚገኙበት ወቅት ነው እንግዲህ በጠቅላይ ሚኒስትሩ የትውልድ አካባቢ አጋሮ የአካባቢው ሹማምንት ሶስት የህክምና ባለሙያዎችን ለሰዓታት ታስረውና አንገላተው እንደለቀቋቸው የተነገረው። በእርግጥ ከዚህ በፊትም ቢያንስ ደሞዛችንን ብለው የጠየቁ ሀኪሞችም መምህራንም ሌሎችም ሰራተኞችም የብልጽግናውን መልካም ገጽታ እያጎደፉ ነው በሚል ታስረው መሰንበታቸው ይታወቃል። በሲዳማ ክልል ይህ ተመዝግቧል። የኢትዮጵያ ጤና ባለሙያዎች ማህበርም የጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጣቸው ይገባል ሲል አሳስቧል። መንግስት የጤና ባለሙያዎች የሚያነሷቸው ጥያቄዎችን ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢውን ቦታና ምላሽ እንዲሰጥ ማህበሩ በአጽንኦት ይጠይቃል ሲልም በመግለጫው ላይ አመላክቷል። ፖለቲከኛ ዋቶ ታየደ በበኩላቸው ከዚህ በፊት የተሻለ ገቢ የነበረው ዛሬ ግን ለ19 ዓመታት የተማረ የህክምና ዶክተር ገቢው ለቤት ኪራይና ለምግብ እንኳን ያንስ መከራን ለማምለጥ ሲሉም በርካቶች መሰደዳቸውና ከፊሎች በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የተቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገዷል። ይህ ፍትሐዊ የህልውና ጉዳይ እንጂ ፖለቲካ ለመሆኑ ሊታወቅ ይገባል ይላሉ። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ለእነዚህ ሹማምንት ጉንፋን ምርመራው በዱባይ ህክምናው በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳት ከብልጽግና ፕላን ውጭ ያለውናም በ21ኛው ክፍለ ዘመን በኮሌራ የሚሞተውን ህዝብ ይመለከታል ሲሉም አክሏል። ይህ በእንዲህ እንዳለ ባለስልጣናት በተቃውሞ ዙሪያ አስቸኳይ ስብሰባ ጠርተዋል ተባለም። ተቃውሞ ከህክምና ባለሙያዎች ወደ ሌሎች ዘርፎች ሊዛመት ይችላል የሚል ስጋት በባለስልጣናት ዘንድ አሳድሯል ሲሉም ፖለቲከኛው ገልጿል። አቶ ጀዋር መሐመድ ዛሬ ማለዳ ከፍተኛ የፌዴራልና የክልል ባለስልጣናት በጤና ባለሙያዎች በተነሳው ተቃውሞ ዙሪያ አስቸኳይ ስብሰባ አድርገው ነበር ሲሉ ጽፈው ይህንን ተከትሎም ከዞን ኃላፊዎችና ከጤና ቢሮ ኃላፊዎች ጋር በዙም ውይይት ተደርጓል ተሳታፊዎች ሳቢነት በመጥቀስ ተቃውሞ ወደ ሌሎች የስራ ዘርፎች ሊሸጋገር ይችላል የሚል ስጋታቸውን አቅርበዋል ብለዋል። በስብሰባው ላይም እርምጃዎችን በመውሰድ የተቃውሞ እንቅስቃሴውን ለማርገብና ለማስቆም ከስምምነት ላይ መደረሱን አክሏል። በዚህም መሰረት መንግስት ከተመረጡ የጤና ባለሙያ ወኪሎች ጋር የሚመክርበት ስብሰባን ማዘጋጀት፣ በሚዘጋጀው ስብሰባ ላይም የመንግስት ኃላፊዎች የጤና ባለሙያዎች ጥያቄዎችን እውቅና በመስጠት የደሞዝ ጥያቄን በተመለከተ ለመመለስ የሚያስችል ጥናት እየተደረገ እንደሆነ በመግለጽ ጥናቱ እንደተጠናቀቀም የጤና ባለሙያዎች ጥያቄ መልስ እንደሚያገኝ ቃል መግባትናም እስከዛ ድረስም የጤና ባለሙያዎች በትዕግስት እንዲጠብቁናም ጥያቄያቸው በጽንፈኛ ኃይሎች እንዳይጠለፍ ጥንቃቄ እንዲያደርጉ ማስጠንቀቅ በጤናው ሴክተር ውስጥ ያሉ የመንግስት ኃላፊዎች ይህንኑ እንዲያስተጋቡ ማድረግ የሚሉ መመሪያዎች መተላለፋቸውን አክለዋል። የጤና ሚኒስትሯ መቅደስ ዳባም የትምህርት ሚኒስትሩ ብርሃኑ ነጋን ጨምሮ ከፍተኛ ኃላፊዎች በስብሰባው ላይ ይገኛሉ ተብሎ ይጠበቃል ሲሉም ነው የጠቆሙት። የአማራ ክልልን ዘጠና በመቶ ተቆጣጥረን ለክልሉ መንግስት አስረክበናል ሲል የብልጽግናው መንግስት ገለጸም። የክልሉ ርዕሰ መስተዳደር ወደ ጎንደር ሲጓዙ ከንቲባው ደግሞ በጎንደር አፍርባታለሁ ብለዋል። አገዛዙ በጎጃም በሰርገኞች ላይ ጥቃት ከፍቶ ሰዎች መገደላቸውም ተሰምቷል። የብልጽግናው መንግስት ደጋግሞ ሀገሩ ሰላም ነው ብቻ ሳይሆን ፍጹምና ታሪካዊ ሰላም ላይ ነን ሲል ተሰምቷል። ከዛ የቀጠለ ማብራሪያውን በቃል አቀባዩ በኩል በድጋሚ አቅርቧል። ወደ አስተማማኝ ሰላም ተሸጋገ ይነግረናል በሚል አሁን ባለንበት ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች ሰላማዊ ሁኔታ ተፈጥሯል፣ የተሟላ ሰላማዊ ሁኔታ ተፈጥሯል። የብልጽግኑ አውሮፕላን ተሳፋሪዎች ሀሳብ ፍጹም ሰላም ላይ ነን የሚል ነው። የሀገሪቱ ዜጎች ደግሞ ሰርቶ መለወጥ፣ ተንቀሳቅሶ መስራት ሳይሆን ወጥቶ መግባት፣ ለቅሶ መድረስ፣ ቤተሰብን መጠየቅ ናፈቀን፣ ይጠብቀናል ያልነው መንግስት የተባለው አካልም ራሱም ጥቃት ፈጻሚ ሆነ የሚል ነው። እኔ ለገሰት ሁሉ የተባሉት ሹም ግን ህዝቡ የመረጠልን ጠብቀው ብቻ ሳይሆን ሊጠብቀንም ነው ሲሉ አንስተው፣ ህዝቡ እኛን ብቻ ጠብቁን፣ አትበሉን ህዝቡ ራሱ እኛንም ይጠብቀን የሚል መልእክት ሲያስተላልፉ ተሰምተዋል። መንግስቱ ሁሉንም ነገር ማድረግ አይችልም። መንግስቱንም የመረጠው ራሱ ህዝቡ ስለዚህ የመረጠውንም መንግስት ራሱ መጠበቅ አለው። የብልጽግናው ሹማምንት ስልጣናቸውን ይጠብቅ ዘንድ ያዘመቱት ደግሞ የሀገሪቱን መከላከያ ሰራዊት ነው። በኦሮሚያና አማራ ክልሎች እየተደረገ ባለው ጦርነትም ከፍተኛ የጉዳት ሰለባ እየሆነ ያለው በአሳዛኝ መልኩ ይኸው ሰራዊት ነው። ለገሰት ሁሉ ግን የኦሮሚያ ክልል ጉዳይ ያለቀ ነው ይሉና በአማራ ክልልም ቢሆን ዘጠና በመቶውን ተቆጣጥረን ለአቶ አረጋ ከበደ አስተዳደር አስረክበነዋል ሲሉ ተናግሯል። አሁን በአማራ ክልል በአብዛኞቹ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ ያጠናክሯል። በአብዛኛው ኦልሞስ ዘጠና በመቶ በሚሆነው አካባቢ የራሱ ክልሉ በራሱ ታጣቂ፣ በራሱ አስተዳደር፣ በራሱ የጸጥታ ሁኔታ የሚቆጣጠርበት ሁኔታ ተፈጥሯዋል። እሳቸው ይህን ያሉት የክልሉ መንግስት ከጥቂት ሳምንታት በፊት ግማሽ አካባቢ የሚሆኑ የክልሉ ቀበሌዎችን እንዳልተቆጣጠረ ባሳወቀበት ወቅት ነው። የፋኖ ኃይሎችን በተለያዩ አጋጣሚዎች በሰጧቸው ማብራሪያዎች 80 በመቶ የክልሉ አካባቢዎች በእነርሱ ቁጥጥር ስር እንደሆኑ ይፋ አድርገዋል። ለገሰት ሁሉ ግን ክልሉ ሰላም ነው፣ መሬት ላይ ያለው እውነታና የሰዎች አረዳድም የተለያዩ ናቸው የሚል ነው አቋማቸው። እሳቸው ይህን በሚሉበት ተመሳሳይ ጊዜ እያገዛዙ ኃይሎች በጎጃም ቀጠና ገርጨጭ በተባለ ቦታም በሰርግ ዝግጅት ላይ የነበሩ አንድ የቤተሰብ አባላት ላይ ጥቃት ከፍተው አብዛኞችን ገድለው የተወሰኑትን ደግሞ አቁስለዋል ተብሏል። የቤት ለቤት አሰሳ በሚል የወጡና ብልጽግናው ጥምር ኃይል የሚላቸው አካላት ስለምን ተሰባሰባችሁ በሚል የተኩስ ሩምታ በመክፈት ግድያውን መፈጸማቸውን መረጃዎች ያመለክታሉ። እንደ ለገሰት ሁሉ ያሉት ሹማምንት እንዲህ ያለ ጥያቄ ቀርቦላቸው አንድም ንጹሕ ሰው በክልሉ ገድለን የማናውቅ ቅዱስ ነን ማለታቸውን ግልብ ይሏል በክልሉ አሁንም ጥቃቶች የተፈጸመባቸው ስፍራዎች ሉ በማሳያነትም በአዊ ዞን ከፈንድቅ ከተማ ለዘመቻ በወጡ የመንግስት ኃይሎች ላይ የደፈጣ ጥቃት ተሰንዝሮ ሰብአዊ ጉዳት አጋጥሟል። በነበረው የተኩስ ልውውጥ ሳቢያ በአካባቢው ሊደረግ የነበረ የአመራሮች ስብሰባ መስተጓጎሉም ተነግሯል። በጎጃም ሉማሜ፣ የጁቤ ኮርክና የላም ገንጅ፣ በጎንደር ቀጠና በለሳ፣ በሰሜን ሸዋ አረርቲና ሌሎች አካባቢዎች ትናንትና ዛሬ ጥቃቶች የተመዘገቡባቸው ስፍራዎች ውስጥ የሚጠቀሱ ይሆናሉ። የክልሉ ርዕሰ መስተዳደር አቶ አረጋ ከበደን ጨምሮ ሰሞንኛ ጉዞ ደግሞ ወደ ጎንደር ሆኗል። ባለስልጣናቱ ያቀኑት ደግሞ አፍርባታለሁ በሚል ከንቲባ ወደሚገልጿት ከተማ ነው። በዛሬዋ ጎንደር ግን እናፍራለን ጎንደርን ያን ታሪክ የሰራች ልክ ገና ከኤርፖርት ገብቶ ሲያይ ውይ ጎንደርች ናት እንዴ ነው የሚለን የብልጽግናው ሹማምንት ጎንደርን የልማት የእድገት ማዕከል አደረግናት የሚለውን ፕሮፓጋንዳ ከማጠናከር ባለፈ አሁንም ግን በጎንደር ሁሉም ዞኖች ሰራዊት በማዝመት ወጣቶችን ማሳደዳቸውን ነው የቀጠሉት። ከእጅ ስጡና አለማናቹ ፕሮፓጋንዳ ቶቶ ሀቀኛ የፖለቲካ ምላሽ ይፈለግ የሚለው ጥያቄ የሚከተለውም ለዚህ ነው። በትግራይ ክልል መሰረታዊ ለውጥ እንዲኖሩ ተጠይቋል። የክልሉ መንግስት እርዳታ የሚፈልጉ ዜጎች አዝ 2.4 ሚሊዮን ነው ብሏል። ተፈናቃዮች በረሃብና በመድኃኒት እጦት እየሞቱ ስለመሆኑም ተነግሯል። ትናንት የጊዜያዊ አስተዳደሩ ፕሬዚደንት ጀነራል ታደሰ ወረደ አርባ በመቶ ግዛቶቻችን እንደተወረሩ ናቸው ብለው የፌደራል መንግስት ከመከላከያ ሰራዊት ውጭ የሆኑ በእነዚህ የተወረሩ አካባቢዎች የሚገኙ ኃይሎችን ሊያስወጣቸው ይገባል፣ ከዛም ተፈናቃዮች ይመለሱ ሲሉ መናገራቸውን መዘገባችን የሚታወስ ነው። የትግራይ ጊዜያዊ አስተዳደር ቁጥራዊ መረጃዎች እንደሚያመላክቱት በክልሉ ተፈናቃዮችን ጨምሮ ሁለት ነጥብ አራት ሚሊዮን በላይ ህዝብ አስቸኳይ ሰብአዊ እርዳታ ይፈልጋል። የእርዳታ መቀነስ እንደዚሁም ከዚህ በፊት በነፃ ይቀርቡ የነበሩ ህክምናና ሌሎች አገልግሎቶች መቋረጣቸውን ተከትሎ በትግራይ ክልል የሚገኙ እርዳታ ፈላጊዎች በተለይም ተፈናቃዮች በከፍ አደጋ ላይ ናቸው። በተለይም በትግራይ በተለያዩ የመጠለያ ጣቢያዎች ያሉ ተፈናቃዮች በወሳኝነት የሚችሉት ይህ ድጋፍ ባለም አቀፍ ደረጃ በተፈጠሩ ለውጦች ምክንያት ሙሉ በሙሉ የመቋረጥ አደጋ ላይ ነው። በጦርነት ምክንያት ተፈናቅለው በአክሱም የሚገኙ ተፈናቃዮች እንደሚሉት በተለይም ካለፈው የካቲት ወዲህ ለተፈናቃይ በነፃ ይቀርቡ የነበሩ እርዳታዎች አገልግሎቶች አብዛኞቹ ቁሟል። በዚህም ሳቢያ ተፈናቃዮች እየሞቱ ነው። መድሃኒት ቤ አቅርቦት የለም። በጣም ተፈናቃይ በጣም ተቸግረዋል። እየሞተ ነው ያለ እስካሁን ተየካች ወደዚህ ስምንት አዛውንቶች እና ሶስት ህፃውንት ብድምር አስራ አንድ ሰው ሞተዋል ማለት ነው። ተፈናቃዮች ብርም በር የለም። በረሃብ በችግር ያለ ህዝብ ነው ያለ አማራጭ ምንድን ነው? መሞት ነው በቃ። ዝም ብለህ ቤተሰብ እያየኸው ወገን እያየኸው እየሞተ ዝም ብለህ ቀጠዋለ አቅሙ ማለት ማለት ነው ከዚህ በፊት የካቶሊክ እርዳታ አገልግሎት ብቻ በትግራይ በየወሩ ለ 1 ነጥብ 2 ሚሊዮን ህዝብ የመገብ እርዳታ ያቀርብ ነበር። የእርዳታ ድርጅቱ በትግራይ ለሚያቀርበው እርዳታ ሙሉ በጀቱ ደግሞ በዩኤስአይዲ የሚሸፈን መሆኑ የተነገረ ሲሆን የበጀቱ ቀጣይነት አደጋ ላይ መውደቁን ተከትሎ የሰብአዊ እርዳታው አቅርቦትን በተመሳሳይ አደጋ ተጋርጦበታል። በትግራዩ ጦርነት ለተጎዱና ከቤት ንብረታቸው ለተፈናቀሉ የክልሉ ነዋሪዎች እርዳታ ከሚሰጡ ተቋማት መካከል አንዱ የሆነው የአሜሪካው ተራድኦ ድርጅት የሚሰጠው እርዳታም በይፋ መቋረጡ የሚታወስ ነው። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችም በትግራይ ክልል የጥይት ድምጽ ባይሰማም ወጣቶች በአስቸጋሪ ሁኔታ ውስጥ ናቸው ይላሉ። የባይቶናና ሳልሳይ ወያነ አመራሮች በክልሉ የሚገኙ ወጣቶች ከስምምነቱ በኋላ የተመቻቸላቸው የስራ እድል የለም፣ እናም ስደትን አማራጫቸው አድርገዋል ሲሉ አስረድተዋል። በክልሉ ባለው የፖለቲካ አለመረጋጋት ምክንያት በርካታ ወጣቶችም ተስፋ በመቁረጥ ክልሉን ብሎም ሀገሪቱን ለቀው እየወጡና ራሳቸውን ለአደጋ እያጋለጡ ስለመሆኑ አክሏል። እናም የክልሉ ወጣት መሰረታዊ የፖለቲካና የኢኮኖሚ ለውጥ ይፈልጋል ሲሉም ለመገናኛ ብዙሃን ገልጸዋል። ከአስቸኳይ ጊዜ አዋጁ በኋላም የጅምላ እስራቱ ቀጥሏል ላለ መንግስታዊ ተቋም መንግስት ግጭትን ለማስወገድ ሁነኛ መፍትሄን አልወሰደም ሲልም ገልጿል። አስቸኳይ ጊዜ አዋጅ ህግ ነው። በፓርላማ የወጣ ህግ ነው። አስቸኳይ ጊዜ አዋጅ አስር ወጣት አስፓልት ዳር አትቆሙ የሚል ከሆነ ህግ ነው። አስፓልት ዳር የቆመ አስር ወጣት እርምጃ መውሰድም ህጋዊ እርምጃ ነው። ያ ህጋዊ እርምጃ የሚያም ህጋዊ እርምጃ ነው። የተመጣጠነ የኃይል እርምጃ ማለት ከህግ ጋር የሚያያዝ ጉዳይ ነው። ቆንጨራ፣ ድንጋይ፣ ዱላ ይዘው የወጡ ሰዎችን በምን አይነት መሳሪያ ነው የምትመታቸው? በታንክ በመድፍ፣ በሚሳኤል ምንድን ምን ስታደርግ ነው አቅም አለህ የሚባለው? መንገድ ላይ የወጡ ወጣቶችን በታንክ ነው በሚሳኤል የምትመታቸው? የሚሉት የብልጽግናው መሪዎች በሀገሪቱ ተደጋጋሚ የአስቸኳይ ጊዜ አዋጅ እያወጁ ነው ያለፉት ዓመታትን የገዙት። ምንም እንኳን አሁንም በበርካታ የሀገሪቱ አካባቢዎች ወታደራዊ አገዛዝ ስር ቢሆኑም በይፋ በፓርላማው የታወጀ የአስቸኳይ ጊዜ አዋጅ ግን የለም። የአስቸኳይ ጊዜ አዋጅ በአለምፊት በአለም ፊት ስማችንን እያበላሸ ነው። ያለ አዋጅ ዝመቱ የሚል መመሪያ ከብልጽግናው በኩል ከወረደ ወዲህ ነው እየተተገበረም ያለው የሆነው ሆኖ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል የአስቸኳይ ጊዜ አዋጁ ካበቃ ወራት ቢያልፉም የዘፈቀደ ስርዓት መቀጠሉን በጋምቢያ እየተካሄደ ባለው የአፍሪካ ሰብአዊ መብቶች ኮሚሽን ጉባኤ ላይ ይፋ አድርጓል። ኮሚሽኑ በሪፖርቱ በሀገሪቱ የሚታሰሩ ሰዎች የሚገኙባቸው የማቆያ ቦታዎች የተጨናነቁ፣ ንጹሕ የመሰረተ ልማት የሌላቸውና በስርዓቱ ያልተያዙ ናቸው ሲልም አስረድቷል። ስደተኞች ጥገኝነት ለማግኘት የሚረዳቸው በቂ ህግ አለመኖሩን ያከለው የኮሚሽኑ ሪፖርት መንግስት በኩል ግጭትን ለማስወገድ ሁነኛ እርምጃ ለመወሰዱና እየጨመረ የመጣ ተፈጥሯዊ አደጋ ለሀገር ውስጥ ፍልሰት ምክንያት ስለመሆናቸውም አብራርቷል። የመሰረታዊ ሸቀጦች ዋጋ መናርና የኑሮ ውድነት፣ በተለያዩ አካባቢዎች የቀጠለው ጦርነት የትምህርት ሰርቶ የመኖር የምግብና የጤና አገልግሎት የማግኘት መብትን ለማረጋገጥ እንቅፋት ሆኖ ቀጥሏል ሲልም አክሏል። ከሰባት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ጠቅሶ የኢትዮጵያ መንግስት ጦርነቶችን እንዲያቆምም ጠይቋል። የመንግስት አካላት አስገድዶ መሰወረን በወንጀል ተጠያቂ እንዲያደርጉም ጥሪ አቅርቧል የሚዲያ ህጉን ጨምሮም ሌሎች ሀገራዊ ህጎች አለም አቀፍ ስምምነቶች ጋር የተጣጣሙ እንዲሆኑና ለሚዲያ ለሰብአዊ መብት ተቋማት ለሲቪክ ማህበራትና ለሰብአዊ መብቶች ተሟጋቾች ምቹ ምህዳር እንዲፈጠርም ነው ጥሪ ያቀረበው ሪፖርቱ በትግራይ ክልል የነበረውን ጦርነት ጨምሮ አሁንም ቀጥሏል የተባሉትን በአማራ በኦሮሚያና ቤንሻንጉል ጉሙዝ ክልል ያሉ ግጭቶች የሲቪክ ማህበረሰብ ድርጅቶችን ስራ በእጅጉ ባቸው ያትታል። መንግስት አካታችንም አሳታፊ የሆነ ውይይት በፌዴራልና በክልል ደረጃ ከሚገኙ የሲቪል ማህበረሰብ ድርጅቶች ጋር እንዲያደርግም ጥሪውን አስተላልፏል። የህንድ እና የፓኪስታን የአየር ላይ የተኩስ ልውውጥ ያለመነጋገሪያ ሆኗል። ፓኪስታን በህንድ የአየር ጥቃት 26 ሰዎች ተገደሉ ስትል አሳውቃለች። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በሀገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከሁለት ሳምንታት በኋላ ህንድ በፓኪስታን እና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተደጋጋሚ ጥቃቶችን ሰንዝራለች። ህንድ በፓኪስታን እና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ ነው የሚሳኤል ጥቃት መሰንዘሯ የተገለጸ የፓኪስታን መከላከያ ኃይል በበኩሉ ሶስት ቦታዎች ላይ ጥቃት መፈጸሙን ገልጾ ስምንት ሰላማዊ ዜጎች መገደላቸውን ይፋ አድርጓል። በዛሬው የህንድ የአየር ድብደባ ደግሞም 26 ሰዎች ሞተዋል፣ 46 ሰዎች ቆስለዋል፣ ሲል የፓኪስታን የውጭ ጉዳይ ሚኒስትር ይፋ አድርጓል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። የህንድ የመከላከያ ሚኒስቴር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዝያ 14 2017 22 ህንዳውያንና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ ነው ሲል ገልጿል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻም የህንድ የሚሳይል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ ነው ብላለች። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ይህ አፀያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብሏል። ህንድ ሰቡ ማለዳ በ9 የተለያዩ ስፍራዎች ላይ በፓኪስታን የሚተዳደረውን ካሽሚርና ፓኪስታንን ኢላማ ባደረገችበት ጥቃት የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጽሙ ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማያስፋፉ ናቸው ትላለች። ፓኪስታን በበኩሏ በሶስት የተለያዩ ስፍራዎች ላይ ጥቃቱ መድረሱን ትገልጻለች። የፓኪስታን መከላከያ ሚኒስትር እንዳሉት ከሆነም በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ገልጸው ህንድ ኢላማ ያደረገቻቸው ብርተኛ ካምፖች ናቸው የምትለው ሐሰት ነው ብሏል። ባለፈው ሚያዝያ 14 በተፈጸመ ጥቃት የ26 ሰዎችን ህይወት ከቀጠፈው ጥቃት የተረፉ ሰዎች ግድያው ሂንዲዎችን በመለየት የተፈጸመ ስለመሆኑ ይናገራሉ። ጥቃቱ ከሁለት አስርተ ዓመታት ወደ የተፈጸመና በርካታ ህንዳውያን የተገደሉበትም ሆኖ ተመዝግቧል። ጠቅላይ ሚኒስትር ናሬንድራ ሞዲ ተጠርጣሪዎችን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን ሲሉ ዝተውም ነበርም። አክለውም ግድያውን የፈጸሙት ደግሞ ከሚገመቱት በላይ ቅጣት ይደርስባቸዋል ማለታቸው አይዘነጋም። ህንድና ፓኪስታን የካሽሚር ግዛት ይገባኛል ቢሉም ሁለቱ ሀገራት ነፃነታቸውን ካገኙበት ጊዜ ጀምሮ ግዛት ግዛቲቱን በከፊል ብቻ ያስተዳድራሉ። ሁለቱ ሀገራት ሁለት ጊዜ በይገባኛል የተነሳም ጦር ተማዟል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበርም። አበቃን። ቸር ያሰማን።